መልካቸው ዛሬ በመሀል መርካቶ ተገኝተን የቤታችንን ወለል የምናሳምርበትን ቆንጆ ቆንጆ ምንጣፎች በማከፋፈያ ዋጋ የምታገኙበትን ቦታና የምንጣፎቹን አይነት የምናሳያችሁ ይሆናል። እኔ አብሬያችሁ ያለሁት ትራሄል ላይ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። ሰላም እንዴት ነህ? ሰላም ይመስገን። ዛሬ እንግዲህ እናንተ ሱቅ የተገኘ ነው በማከፋፈያ ዋጋ ምንጣፎች እየሸጣችሁ እንደሆነ ሰምተን ነውእና ለተመልካቾች ደግሞ ምንጣፎችን ለማሳየት ነው የመጣሁት እስኪ ከአሪፍ ከሚባለው ጀምረ ታሳየናል ቆንጆ የሚባሉ እነዚህ ምንጣፎች ናቸው። ለሱፋ መሀል የሚሆኑ ናቸው። ኦኬ ቱርክ ደረጃ እንደሚባሉ ናቸው። አንደኛ ደረጃ ነው ነው ይሄኛው አንደኛ ደረጃ ነው። ከለር አለው ዲዛይን ብዙ አይነት አማራጭ አላቸው። ቆንጆ የሚባሉ ሳይዛቸውም ደግሞ እንደሌላው ምንጣፎች አይደሉም። እነዚህ አሁን አዲስ የገቡም ስለሆነ ለረመዳን ያገቡ ናቸው። አንድ ሜትር ከሀምሳ በሁለት ሜትር ከሰላሳ ናቸው እነዚህ ቱርክ ቆንጆ የሚባሉ በምን የሚታጠቡ ናቸው። የከለር አማራጭ አለ፣ ዲዛይን አለ ብዙ አይነት አላቸው። በዚህ በራሱ በዚህኛው በራሱ ይሆንና ደግሞ ሌላ ሁለት አይነት አለው። ቱርክ ሆኖ ሁለት አይነት አለው። ያ ደረጃ ማለት ነው። እነዚህ አላቸው፣ ከለር አለው ዲዛይን፣ ብዙ አይነት አማራጭ አላቸው። ሳይዛቸው ተመሳሳይ ነው። ከዚህኛው ተመሳሳይ ነው። አንድ ሜትር ከምሳ በሁለት ሜትር ከሰላሳ ነው። አያምራል ግን በጣም ቆንጆ ነው። ቱርክ ነው። ይሄኛውም ሌላ ደግሞ ለሰው አማራጭ ብለን ደግሞ ሌላ 1 ሜትር ከምሳ በ2 ሜትር ከሀያ ይሄ 10 ሳንቲም ልዩነት አለው ከዚህ ከዚህ ዋጋውም ትንሽ ይቀንሳል። ይሄኛው ይቀንሳል። ኦኬ። ያኛው አንደኛ ያልከውን አልነገርከንም ዋጋ ዋጋ ይሄን እዚህ ቆንጆ የሚባሉት 11200 ብር ነው። ኦኬ፣ 11200 ብር ቆንጆ ነው። ይህም መጥፎ የሚባል አይደለም። 1 ሜትር 50 ወይ 1 ሜትር 30 ነው። ሳይዛቸው ተመሳሳይ ነው። ቱርክ ናቸው። ግን አንድ ስቴፕ ይሄኛው ከዚህ ማቴሪያል የወረደ ነው ዋጋ ደግሞ ዘጠኝ ሺህ ብር ነው። ይሄኛው ዘጠኝ ሺህ ብር ነው። ይሄኛው ደግሞ ከዚህ በታች አንድ ሜትር ከሀምሳ በሁለት ሜትር ከሀያ ያልኳቸው ነው። እነዚህ አሁን ከለር አለ፣ ዲዛይን አለ፣ በፈለጋችሁት ቆንጆ የሚባል ነው። ይሄ ይሄ በስንት ነው? አንድ ሜትር ከሀምሳ በሁለት ሜትር ከሀያ አስር ሳንቲም ልዩነት አለ፣ ግን አሪፍ ነው። ዋጋቸው ደግሞ የነዚህ 8 ሺህ 200 ብር ናቸው። ኦኬ፣ በጣም አሪፍ። አሁን እነዚህ መጀመሪያ አንድ ሜትር ከምሳ ለሶፋ መሃል ምናምን ምግረም የሆኑ ነበሩ። አሁን ደግሞ እነዚህ ሁለት ሜትር በሶስት ሜትር ናቸው፣ ሰፋ ያሉ ናቸው፣ ሰፋ ያሉ ናቸው። ለሳሎን ምናምን መሆኑ የሚሽሉ ናቸው፣ ደረጃ አላቸው። ለዚህ ቆንጆ የሚባሉት አሁን እነዚህ ናቸው። ከለር በምትፈልጊው አይነት አለው። በተለያየ ከለር አለው ዲዛይኑም ደግሞ እንደ አማራጭ ነው በምትፈልጊው ዲዛይን አለው። ደረጃም አላቸው እነዚህ ቱርክ ተብለውን፣ ሶስት አይነት አላቸው ደረጃ እንደሚባሉ አሉ። የአገባብን ልዩነት አላቸው አሉ። እነዚህ ደግሞ አሁን አዲስ የመጡ ናቸው። ዲዛይናቸው ብዙ ያልተለመደ ወጣ ያለ ከለር ያላቸው። የዲዛይን አማራጭ ያላቸው በምትፈልጉ ሳይዝ የምታገኙት? በራሱ ሆኖ 250 በ350 ያለው። ኦኬ። እና ስንት ብር ይሆናል? ይሄኛው? ዋጋ እነዚህ ቆንጆ የሚባሉት ናቸው፣ 22500 ብር ናቸው። ኦኬ በጣም አሪፍ። አንደኛው የሚባለው ነው ወይስ? አንደኛው የሚባለው። ቱርክ ደረጃ እንደሚባሉ ናቸው። ከሚያደርገው ይበና 22500 ብር እዚህ። በራሱ ሆኖ ደሞ ሁለተኛ ደረጃ አለ። የራሱ ቱርክ ሆኖ ማለት ነው። ቱርክ ነው ይሄኛው። ሁለት ሜትር በሶስት ሜትር ነው። የሳይዝ ልዩነት የለም ተመሳሳይ ነው። ሚዲናችሁም ተመሳሳይ ቱርክ ነው። ከለር አማራጭ ብዙ አለው፣ ዲዛይን አለው። ለዚህ ዋጋ ደሞ የዚህኛው 18500 ብር። ኦኬ። ትንሽ ይቀንሳል ከዛኛው ትንሽ ያው ማቴሪያል ይቀንሳል። በጣም አሪፍ ከለራቸው ጋር ጀምራል። በጣም የተለያየ ከለር አማራጭ እያየውኝ ነው። እስኪ ዝም ብለን ሁሉንም ከፍተን ስለማናሳያቸው ጊዜም ስለማይበቃ ስለሚያደክም እንደዚሁ እንዳለ አስገባላቸዋለሁ ማለት ነው። እስኪ ሌላም ደግሞ ካለ ታሳየናል። ቀድሞ ለደረሰ እድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት አለም በመሃል ፒያሳ አድዋ 00 ቁጥር ሁለት አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት አምስት መቶ ሱቆችን ለግበያ ቀረበ። ቅድመ ክፍያው ዘጠኝ መቶ ሺ አጠቃላይ ዋጋው ደግሞ ከሶስት ነጥብ ዘጠኝ ሚሊዮን ብር ጀምሮ በ0967 21 24 24 ላይ ደውሉልን። ከዚህ በተጨማሪ ሊሴ ገብረ ማርያም ትምህርት ቤት ጀርባ በ480 ሺህ ብር ቅድሚያ ክፍያ ከስቱዲዮ እስከ ባለ ሶስት መኝታ የቤት ባለቤት ይሁኑ። ይሎታል ለበለጠ መረጃ 0967 21 24 24 ይደውሉልን። ቴምሮ ሪል ስቴት የእናንተው ነው። ሁለት ሜትር በሶስት ሜትር ሆኖ ዋጋ ትንሽ ከነዚህ ይቀንሳል። ይሄኛው ይቀንሳል። ሳይዛቸው ተመሳሳይ ሳይዝ ነው። ሀገሩን ቱርክ ነው። ማቴሪያል ትንሽ ይሄኛው ደረቅ ይላል ከዛኛው ዋጋውም ይቀንሳል። በጣም መስተያየት አለው። ነጋዴዎቹ የሚከፋፍሉበት ዋጋ ተጠቃሚም ሲመጣ በነጋዴ ሂሳብ አድርገን እንሰጠዋለን። እኛ ችግር የለውም። መልካም። ይሄ ስንት ብር ይሆናል? ይሄኛው ቱርክ ነው። ቆንጆ የሚባል ነው። በምን የሚታጠቡ ናቸው? ከለር አማራጭ በምትፈልጊው፣ ዲዛይን አለው ከለር አለው ሳይዝ አለው በምትፈልጊው። ኦኬ በራሱ ሆኖ ግን አሁን እንደዚህ ሚሳሳል ከዚህኛው ሚሳሳለሁ። አስራ ሦስት ሺህ ብር ናቸው እነሱ። ማየት እንችላለን። ኦኬ እሺ፣ እባክህ ይኸው። እነዚህ እንደፈለጋችሁ ማየት ትችላላችሁ። ከዚህ ችግር የለውም። እነዚህ ፈር ምንጣፎችም አሉ። በትንሹም አለ፣ በትልቁ በምትፈልጉት ዲዛይን ኦኬ። እስከ ላይም ድረስ ስለሆን የከረለማራ ችግር የለም። በምትፈልጉት ዲዛይን አለ። ይሄ ፈር ነው የሚባለው። አዎ ቆንጆ ነው በጣም። አንድ ሜትር ከሀምሳ በሁለት ሜትር ኦኬ። ስንት ብር ይሆናል ታዲያ ዋጋቸው? ዋጋ በብዛት ሳብ የሚከፋፈልበት ዋጋ ላይ ነው የምንነግራቸው 12500 ብር፣ 12500 በጣም ቆንጆ ነው። መልካም እሺ። ሌላስ ምንድነው? የተለያየ ስለሆነ ተቆራጭ ምንጣፎችም አሉን። በራሱ ሆኖ የሚቆረጥም አለ እስከላይም ድረስ የኮሊደሮችም አሉን። መረጋገጫ ከአልጋ መውረጃ አለ። በምትፈልጉት ዲዛይን ማለት ትችላላችሁ። እሺ እስኪ የኮሊደሮችን ይላል። የኮሊደሮች ናቸው። ከለር ብዙ አይነት አለው። አንድ ሜትር ነው ቁመት፣ በምትፈልጉት ማለት ነው። ስታንዳርዶ አንድ ሜትር አለው ሜትር ካ ያለው እናንተ በምትፈልጉት ነው የከለር አማራጭ አለን ግን እንዳላደክ ነው ባት ትዘረጋው ችግር የለውም። ያምራሉ በጣም ይሄ እነዚህ እነሱ ናቸው። እንደዚህ እንዳለ የተለያየ ከለሮች አሉ በራሳቸው ሆኖ፣ ደግሞ እነዚህ አሁን የአልጋ ማውረጃ ናቸው። ኦኬ የአልጋ ማውረጃ ለበር ላይ ምናምን በፈርም አለው ምትፈልጉት። ኦኬ ከዚህኛው ደግሞ ከፍ የሚላል ካላችሁኝ እኔ እዚህ አለው። ጣል የሚደረጉ አንድ ሜትር በአንድ ሜትር ከሀምሳ ናቸው። አሁን ለህፃናት ክላስ ቤት፣ መኝታ ቤት ይቻላል። ነው የምትፈልጉ። ያምራሉ በጣም እና ስንት ብር ይሆናሉ እነዚህ? ይቅርታ እነዚህ ደረጃ አላቸው። እነዚህ አሁን ቱርክ የሚባሉ ናቸው። አንድ ሜትር በ1.50 ናቸው ዋጋ 5500 ብር፣ 5500 በራሱ ሆኖ ግን አለው ብዙ አይነት የሚቀንስም አለ 4000 ይሸጣለው። ሌላ ደግሞ የኮሊደር 80 በ3 ሜትር አለ ያምራል። ጎኑ ሰማንያ ነው፣ ቁመት 3 ሜትር ነው። የከለር አማራጭ አለው፣ ዲዛይን አለው በራሱ ሆኖ እነዚህ ሰማኒያ በአንድ ሜትር ከሀምሳ ናቸው አሁን እነዚህም ያምራሉ በጣም ጠባብ ቤት ላለው ሰው ለህጻናት ታፕ ሴሪዎችን መጠቀም ይችላሉ ይሄንን ኖርማል ለአልጋ መውረጃም መሆን ይችላሉ ሌላ ደግሞ በዚህኛው በራሱ ሆኖ ሁለት ሜትር በሶስት ሜትር አለው ፈር ፈር የሚባሉ ምቾት የሚፈ እነዚህ ምንጣፎች ከለር አላቸው ዲዛይን አላቸው ኦኬ ያምራሉ። በጣም ሁለት ሜትር በ3 ሜትር ናቸው። አንድ ሜትር ከ50 በ2 ሜትር ከ20 በ2 ሜትር ከ30 አለው። ዲዛይን በተለያየ አለው። ሰው እንደ ምርጫው በሚፈልገው አዙን መውሰድ ይችላል። ነጋዴም ተጠቃሚ እነዚህ ዋጋቸው 18 ሺህ ብር ናቸው። እነዚህ ቱርክ ነው። አሪፍ የሚባለው ኳሊቲ የሚከፋፈልበትም እኛ ተጠቃሚም ነጋዴም ሁሉም መውሰድ ይችላል። በማከፋፈያ ዋጋ ነው የምንሰጣቸው። ኦኬ በጣም አሪፍ ከዚህ ቀጥሎ ደግሞ ሶስት ባራቶች አሉ በምትፈልጉት ዲዛይን። እነዚህ ተቆራጭ ምንጣፎች አሉ፣ ፈሮች አሉ። ከላይ እንደምታዩት ናቸው፣ የሚቆረጡ ናቸው። ዲዛይን አለ፣ ካለር አለ፣ ማቴሪያል አለ። ለመጀለስ ቤቶች ለመጀለስ ቤት ለሳሎን የተላልቅ ሳይዝ ምናም ነገር አለው። በሚፈልገው ሳይዝ መቆረጥ የሚችሉ ናቸው። በካሬ በካሪ ከ2000 ብር እስከ 3500 ብር ናቸው። ኦኬ በጣም አሪፍ። አይነት አላቸው አይነት አላቸው። የሚቀንስም አለ እኛ ጋር ደግሞ ለየት የሚያደርገን አሁን ሌሎቹ የነዚህ ምንጣፎች 4 ሜትር ነው ስታንዳርዳቸው እኛ ጋር ግን 3 ሜትር ከ25 አለ 3 ሜትር ከ25 በሚፈልገው ስልክ ማለት ነው አብዛኛው ሰውን በሳይዝ ችግር አለ የሳይዝ ችግር ስላለ መጥቶ 3 50 ምናምን ነገር ስለሚጠይቅ ያ ሳይዝ ደግሞ ለመቆረጥ አይመችም ተቆርጦ ነው የሚሰራው እኛ ጋር ግን ፍላጎቱን ለማሟላት ብለን 3 ሜትር ከ35 በሚፈልገው ማለት ነው ይቆርጣል እነዚህ ዲዛይናቸው የተለያየ ናቸው ማቴሪያል የተለያየ ነው አነስ የሚሉ ካላችን ደግሞ ጥግ ላይ ያሉት ዋጋ የሚቀንሱ አሉ። በጣም ሌላስ ምንድን ነው የምታሳየው? ሌላ ሳር መንጣፎች አሉ፣ ሳር መንጣፎች አሉን። ለግቢ የሚሆኑ ሳር መንጣፎች አሉን። የሻወር ቤት ላስቲኮች አሉ፣ ወለል ላስቲክ አለ። እነሱን ማየት እንችላለን። እሺ መልካም ይሄ ምንጣፋችን እስከዚህ ድረስ ነው። ይሄም እንዳለ ከለር ነው። ከለር አማራጭ አለ። ከለር አማራጭ በምትፈልጉት ነው። በጣም ያማራሉ። እነዚህ ደግሞ ኖርማል የሚቆረጡ ናቸው። ዲዛይን አላቸው፣ ከለር አላቸው። ኦኬ ሌላ ደግሞ እነዚህ አሁን የሜዳ ሳሮች አሉ። የሜዳ ሳሮች። ኦኬ በምትፈልጉት ዲዛይን ነው። ከለር አለ። በእነዚህ አሁን ወጣ ወጣ ያለ ከለሮች አሉ። ነጭ አለው በዚህኛው ቀይ አለው አረንጓዴ አለ። ለሜዳ የሚሆን የሚችል ነው ለቤት በምትፈልጉት አይነት ዲዛይን። ብዙ ጊዜ የተለመደው አረንጓዴ ነው። አረንጓዴ ነው የተለመደው፣ ግን እኛ ጋር ደግሞ አሁን እኛው ስለምናስመጣው እነዚህም እነዚህ አለ አረንጓዴ አለ። በዚህኛው ሰማያዊ አለ ቀይ አለው ነጭ አለው ነው። እነዚህ በካሪ ነው በካሪ ነው በካሪ ከስምንት መቶ ብር እስከ ሶስት ሺህ ብር ድረስ ናቸው። እነዚህ አሪፍ ነው ዋጋቸው ማካየም ደረጃ ስላላችሁ ቀንሳል ቀንሳል። እኛ ጋውን የብዛትን ቤት ስለሆነ ሌላ ደግሞ ከዚህ ስንወጣውን እነዚህ ለሻወር ቤት የሚሆኑ ላስቲኮች ናቸው። ለሻወር ቤት ለደረጃ እንዳንሸራትት ምናምን ነገር ያው ሰው እንደፈለገ መጠቀም የሚችላቸው ናቸው። ሳይዛቸውን እነዚህ አንድ ሜትር ከሀያ በምትፈልጊው ልክ ማለት ነው። ይሄኛው ደግሞ ዘጠና ነው። በራስ ሆኖ ዘጠና ነው። ከለራላቸው ይሄ ዘጠና በምትፈልጊው ያኛው ደግሞ አንድ ሜትር ከሀያ በምትፈልጊው ልክ ነው። ስንት ብር ይሆናል? እነዚህ በሜትር ነው እነዚህ በሜትር ናቸው በሜትር ናቸው አ ስንት ብር ይሆናል? በሜትር በሜትር 1300 ብር 1300 ብር አ ይሄ 1300 ብር ነው። ደረጃ አላቸው። በዚህኛው ሆነው የሚሳሳም አለ። እነዚህም ስላሉ በምትፈልጉት ማድረግ ትችላላቸው? ኦኬ በጣም አሪፍ። ከስተመሮች ደግሞ እኛ ጋር ሲመጡ ብዙ አማራጭ ስላለን አሁን በዋጋ ደረጃ እንኳን እንዳይቸገር እንዳቅም በጣም የሚቀንሱ ምንጣፎች አሉ። ስስ ምንጣፎች አሉ። ተደራቢ የሚፈልጉ ናቸው። እነዚህም ከአንድ ሺ ሁለት መቶ ብር እስከ 1650 ብር ድረስ ናቸው። በካሬ ማለት ነው፣ በካሬ ሜትር። ለቤተ ክርስቲያን የሚሆኑ ምንጣፎች አሉን፣ ለቢሮ የሚሆኑ ምንጣፎች አሉን። ከለር አላቸው፣ በምትፈልጉት ዲዛይን ማቴሪያል ልዩነት አለ። የፈለጋችሁትን መርጣችሁ የምትዙሩበት ቤት ነው እኛ ጋር ሲሆን፣ ሌላ ደግሞ ከነዚህ ትንሽ ሃል የሚል ማቴሪያሎች አሉን። ዋጋቸው 1600 ብር ድረስ ናቸው። ቆንጆ የሚባሉ ናቸው። በውሃ በምትፈልጉት የሚታጠቡ ናቸው እንደፈለጋቸው በብሩሽ ምናምን ነገር መታጠብ የሚችሉ ምንጣፎች ስለሆኑ የከለር አማራጭ አለ፣ ዲዛይን አለ፣ ዋጋ በጣም ልዩነት አለ፣ እኛ ጋ ይቀንሳል። የሚፈልጉትን ማግኘት ይችላሉ። ያማሩ ለቤተክርስቲያን ለመስጂድ። አዎ በሚፈልጉት፣ ለቤተክርስቲያን ለቢሮ። አዎ ከለር አማራጭ ስላላቸው እኛ ጋር ሲመጡ አይቸገሩም። በከለርም በማቴሪያልም የምትፈልጉትን እናቀርባለን። እኛ ሌላ ደግሞ አሁን እነዚህ የመስጂድ ምንጣፎችም አሉን በሚፈልጉት ዲዛይን። እነዚህ ሳምፕል ናቸው አይደል? እነዚህ ሳምፕል ናቸው። በዚህ በትልቁ አለ በሚፈልገው ሰው የሚፈልጉን መርጡ መውሰድ ይችላል። ይሄ ሰፊ ያለው ነው። ኖርማል ደግሞ በልምጡ ከሆኑ እነዚህ ያሉ ከለር አላቸው በሚፈልገው በጣም አሪፍ። ብዙ ጊዜ የአረብ ሀገር ያሉ ሰዎች ለቤተ ክርስቲያንም ለመስጅድም አዋተው ቤተክርስቲያን ቤተ ክርስቲያን ይሰራሉ መስጂድ ይሰራሉና ማቴሪያል ከፈለጋቸው እነዚህ ምንጣፎች አሉ ማለት ነው። ይሄ ለቤተ ክርስቲያን ይሆናል። በጣም ይሆናል። ለቢሮም ለቤተ ክርስቲያን የሚሆኑ ናቸው እነዚህ። እኛ ለመስጂድና ለቤተ ክርስቲያን ሲሆኑ ዋጋ በጣም ልዩነት አለ፣ ይቀንሳል። እኛ ጋ በጣም አዎ፣ በጣም ይቀንሳል። ብዛትም፣ መስጂድ እና ቤተ ክርስቲያን ሲሆኑ በጣም ነው እኛ ጋር ይቀንሳል። የምትፈልጉት የምታገኝበት ቤት ነው። ወለል ላስቲኮችም አሉ የራሳችን። በዚህ አጋጣሚ እነዚህ ሴራሚክ የሚሆን ላስቲኮቹ እነዚህ ላስቲክ የሚመስሉ ሴራሚክ ነው የሚመስሉት። ከለር አላቸው፣ ጣውላ ከለር የሚባል በምትፈልጉት እኛ ጋር ሁሉም አይነት ሁሉም ማቴሪያል እናንተ ጋር ነው ያለው። ሌላ ከብዙ በጥቂት ያለውን አሳይተናል ብለን እናስባለን። ሌላ ምን ማለት ትፈልጋለህ ለተመልካቾች? እኛ ጋር ሲመጡ የሚፈልጉትን እቃ ያገኛሉ። ዲዛይን አለ፣ አማራጭ አለ። ዋጋ በጣም እኛ ቀነሰን ነው የምንሰጠው። ነጋዴ የሚፈልግ ሰው ካለ በብዛት ሂሳብ አድርገን ለነጋዴም ለተጠቃሚም አንድ አይነት ዋጋ እንሰጣችኋለን። ችግር የለውም። ከዚህ እየወሰዱ ነው ሰዎች። እዛ እኛ ጋር 8200 ምናምን ነገር የሚሸጡ ምንጣፎቹ ሌላ ወስዶ 12000 ብር 15000 ብር ድረስ ነው። እኛ ጋር ማከፋፈያም ስለሆነ በዛ ዋጋ እንሰጣችኋለን። ኦኬ። በጣም አሪፍ። በጣም ሰፊ ነው እዛ ከላይ ደረጃ ጀምሮ በጣም ሰፊ ነው። በጣም የተለያዩ ምንጣፎች ነው ያሉትና እንግዲህ ተመልካቾች መጥተው አይናዋጅ እንዳይሆንባችሁ መጥታችሁ በአካልም አይታችሁ መግዛት ትችላላችሁ። ውጭ ሀገርም ላሉ ሰዎች በትዕዛዝ ለሚያዙና ለሚገዙ ሰዎች አድራሻችሁን እና ስልክ ውጥር ካለ አዎ፣ አድራሻችን ነው መርካቶ፣ አዲስ አበባ የገበያ ማዕከል ከጣና ፊት ለፊት ኦሮሚያ ኢንተርናሽናል ጋር ወደ ፎቅ መውጫ ደረጃ አለ እሱ ጋር እና እስከ ግራውንድ ድረስ ትልቅ ሱቅ ነው እሱ ጋር ያገኙናል። ኦኬ፣ ስልክ ውጥርም ካለ ቻላላም ውጭ ሀገርም ያሉ ሰዎች ሆነ ነጋዴዎችም በሚፈልጉት ዋትስአፕም ላይ ቴሌግራምም ላይ አናግረውን በማከፋፈያ ዋጋ የከለር ማራጭ ስላለን እኛ ጋር ሲደውሉም አይቸገሩም። ዴሊቨሪም አለን በምትፈልጉታው ነው። የከለር ማራጭ ያለች ችግር ስለሌለ ስልክ ቁጥራችን 09 88 88 14 88 ነው። በዚህ ስልክ ሲደውሉ አድራሻችን አዲስ አበባ የገባ ማከል ኦሮሚያ ኢንተርናሽናል ጋር ደረጃው ጋር ነው የምንገኘው። ደውሉን ማግኘት ይችላሉ። እሺ በጣም